ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ዘሪሁን ነኝ። የስኳር ሕመም ካለቡት ፈጽሞ ችላ ሊሏቸው የማይገቡ ምልክቶችን ዛሬ ነግራችኋለሁኝ። ሽንት ቶሎ ቶሎ መምጣት፣ የሆድ ሕመም እንዲሁም ቁርጠት፣ ራስ መሳት፣ ከፍተኛ የሆነ ድካም ካለ ይሄ አንደኛው ነው። ሌላው ደግሞ የደረት አካባቢ ህመም በጣም የክብደት አይነት ህመም በተለይ በግራ ጎን የሚኖር ከሆነ እዚህ ጨጓራ አካባቢ መካከለኛው የደረት ቦታ ላይ የማቃጠል አይነት ህመም፣ ማቅለሽለሽ፣ ማስመለስ የሚኖር ከሆነ የልብ ድካም ሊሆን ስለሚችል ፈጥነን ወደ ህክምና መሄድ ይኖርብናል። ሌላው እንግዲህ የስኳር መውረድ ምልክቶች ማላብ፣ የድካም፣ የረሃብ ስሜት የሚኖር ከሆነ እነዚህ ነገሮች በተደጋጋሚ የሚከሰቱ ከሆነ ማንኛውም ሰውነታችን ላይ ቁስል የሚኖር ከሆነ ከቀጠሯችን በፊት እንዲሁ መሄድ ይኖርብናል። የሽንት መቀነስ፣ የእይታ መቀነስ የሚያጋጥም ከሆነ እንዲሁ ተመሳሳይ ነገር ማድረግ ይኖርብናል። ስለዚህ እንደዚህ አይነት መረጃ እንዲደርሶት የሚፈልጉ ከሆነ ይህንን አካውንት ፎሎ በማድረግ መልዕክቱን ያጋሩ። መልካም ቀን።